የኢትዮጵያ አየር መንገድ በዋነኛነት የሚከተለው የፈጣን ትርፋማ የሆነ እድገት ነው፣ ቀጣይነት ያለው እድገት። ይሄ ቋሚ መርሃችን ነው። በዚሁ መሰረት በሚመጡት እስከ ሰኔ 30 ድረስ አመቱን ለማጠናቀቅ ቀሪ ስራዎች ብዙ የምንሰራቸው አሉ። አንዱ በየጊዜው የበረራ አድማሳችንን ማስፋት ነው። በሰኔ ወር ብቻ ሁለት አዳዲስ ጣቢያዎች ለመክፈት አስበናል። አንደኛው ዩናይትድ አረብ ኤምሬትስ ውስጥ ሻርጃያ ከተማን ኔትወርካችን ጋር እናገናኛለን። ሁለተኛው ደግሞ ሃይድራባድ፣ ህንድ ሀገር አራተኛውን መዳረሻ ከተማ እንከፍታለን ብለን እየተንቀሳቀስን ያለ ነው። በዚሁም ተከትሎ በሐምሌ ወር ብቻ ሶስት ተጨማሪ ዓለም አቀፍ መዳረሻዎችን ለመክፈት ዝግጅታችንን በማጠናቀቅ ላይ እንገኛለን። ይሄ እንግዲህ ዛሬ በምንበርባቸው ቦታዎች ላይ ያሉትን በረራዎቻችንን ፍሪኮንሲ ወይም ድግግሞሽ ከመጨመር ጎን ለጎን ነው። በሌላ በኩል ተጨማሪ አውሮፕላኖች የምንረከባቸው አሉ እነዚህን ያው እድገታችንን ለማፋጠን ያስፈልጉናል። በሰኔ ወር ብቻ ሁለት ኤርበስ ኤስሪ ፊፍቲ ዳሽ ዘጠኝ መቶ የሚባሉ አውሮፕላኖች እንረከባለን። በትላንትና ሁለት አዲስ ቦይንግ 777 ዳሽ ፍሬተር አውሮፕላን ተረክበናል። ይህም የፍሬት ወይም የጭነት ማመላለስ አቅማችንን ያሰፋልናል። ሌላው ትልቅ አድርገን በሚቀጥሉት ወራት የምንሰራው አዲሱን በቢሾፍቱ ከተማ አጠገብ የሚሰራውን አዲስ ኤርፖርት የዝግጅት ስራ ነው የምንሰራው። አሁን ሰፋሪዎችን አዲሱ አውሮፕላን ማረፊያ የሚገነባት ቦታ ላይ ያሉ አርሶ ወደ አዲስ ቦታ ለማስፈር የሚያስችለንን ግንባታዎች በማካሄድ ላይ እንገኛለን። በሚቀጥለው አመት ህዳር አካባቢ የአዲሱን ኤርፖርት ግንባታ ልንጀምር እንችላለን ብለን አቅደናል። በሌላ በኩል ያው ዓለም አቀፍ ውድድሩ እያደገ ከመምጣቱ አኳያ የደንበኞች አገልግሎትን ለማሻሻል በርካታ ስራዎችን ወጥነን በመስራት እንገኛለን። አዲስ አበባ ኤርፖርት ብዙ የማሻሻያ ስራዎችን እየሰራና ያለ ነው። እንደዚሁም ቅድም እንደ ጠቀስኩት አዳዲስ ኤርፖርቶች ሀገር ውስጥ እንከፍታለን። የውስጥ የአውሮፕላን ጥገና አቅማችንን ለማሳደግ የገነባናቸው አዳዲስ ፋሲሊቲዎች አሉ፣ እነሱ እናስመርቃለን። ስለዚህ በአጠቃላይ ትኩረታችን የበረራ አድማስ ማስፋት በረራ ምልልሶችን መጨመር እና የአየር መንገዱን ትርፋማነት አጠናክሮ መቀጠል ላይ በትኩረት እንሰራለን። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለጊዜውም ለሀሳቦም አመሰግናለሁ። እሺ እኔም አመሰግናለሁ።